ሰላም ሰላም፣ ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልን። እኔ ሰላመኛም ላይና እንዴት ናችሁ? ዛሬ ደግሞ ለሚ ላይ እንግዲህ ከምንሰራቸው ስራዎች አንደኛው ቤት ይሄ ነው። እንግዲህ ይህን ቤት ካሁን በፊት አሳይቻችኋለሁ። ግድግዳው ተነስቶ እንደዚህ አቋራጭ ምናምን አንስተን ከመሬት ወለሉ አንስተን ይሄ ቁቆራ ምናምን የተሰነጣጠቀ ቤት ልናስተካክለው የዛሬ ዓመት አካባቢ ላይ ያሳየኋችሁ ቤት ነው። ያንን ቤት እንግዲህ ወደዚህ ደረጃ ቀይረነዋል፣ እዚህ አድርሰነዋል ማለት ነው። ይህንን ጅብሰሙን ግድግዳውንም ኮርሱንም እንደዚህ አድገነዋል። ግድግዳውንም እንደዚህ አፈራርሰን ሙሉ ለሙሉ ሰርተ ነው እንደዚህ ቁሟል ማለት ነው። በዚህኛው በኩል ያለው እንጨቶች ምናምን የተመቱበት ግድግዳ ይኸውና ይሄ እንደዚህ ቁሟል። እንግዲህ እዚህ ቤት ላይ አሁን ከሰራ ነው ቆይታለ። ክረምት አካባቢ ላይ ንሰራው አሁን በዚሁ እንደመጣ ቀለም እንቀባው ነው። ከለሚ ውስጥ አንደኛው ስራችን ነው እንግዲህ ይህንን ቤት አሁን ድጋሜ ብዙ የሚስተካከሉ ስራዎች አሉ። በር ላይ ምናምን የምሰጣቸው አስተያየት የነበረው በ በር ላይ ውስጥ ለውስጥ ያሉ መተላለፊያ በሮች ሰጣቸው የነበረው አስተያየት ይሄ ነው። እንግዲህ እንደዚህ አይነት ችግር እንዳይመጣ እያልኩ ነበር ሰጣቸው የነበረው አሁን እንግዲህ ይሄ በሩ ቀደም ብሎ ስለተሰራ ነው። በሩ ባይሰራ ኑሮ ልክ እንደ ጅብሰም አድርጌ ነበር ምሰራላቸው በጅብሰም አድርጌ ነበር ምሰራላቸው እንጂ እንደዚህ ሆኖ አይቀርም ነበር። ነገር ግን የዛሬ ዓመት ላይ አካባቢ ይሄ በሩ ታዞ የተሰራ በር ነው፣ መጀመሪያ ስለተሰራ ነው። እንግዲህ ቃቤል ላይ ብዙ ጊዜ የሚያጋጥመው የክፍተት በር ይሄ ነው። እንደዚህ እንደምታዩት ክፍት ነው። ይሄ በሩ እንደዚህ ክፍተት አለው። ይሄ ክፍተት እንግዲህ እንደምታውቁት አሁን እዚህ ጋር ይሄ ጣውላ በር አይደለም፣ ይሄ ብረት በር ነው። ጣውላ ከለር ስለተቀባ ነው እንጂ በብረት ነው ይሄን ማለት የተሰራው ማለት ነው። እንግዲህ አሁን ይሄንን በጅብሰም ስናታክለው ይሄን ስንዘጋ ምንድነው ማድረግ ያለብን? አሁን ይሄን ጅብሰም እዚህ ጋር ብናደርግበት ይሄንን ቤት ይሄ ብረቱ ይበለዋል ጅኖ ምናምን ስለሚበለው አሁን ምንድነው የማደርገው እኔ፣ ፕላስቲክ ገዛና በዚህ ጋር ፕላስቲክ አቁሜ ይሄንን ከዚህ ወደዚያ ያለው ጅብሰም ሞልቼ ቻካ አደርጋለሁ ማለት ነው ከዛ ጅብሰሙ ከደረቀ በኋላ ፕላስቲኩን ያወጣዋለሁ። ወጣው። ከዛ ይሄ ውስጡ ባዶ ሆኖ እንዳለ ይሆናል። ዝጋ፣ በእንጨት ማገሩ ላይ ተመቷል። እንደዛ ነው የሚሆነው ማለት ነው። አንታችን የሚያንተል ውስጥ እና እንደዚህ ይሆናል ማለት ነው። እንግዲህ አንዳንዴ ብዙ ጊዜ ቤት ስትሰሩ በጣም ብዙ የሚበላሽ ነገር አለ። ይሄ ከላይ ያለው ክፍተት ደግሞ አሁን ይሄ የምታየው ክፍተት አሁን በሩታቸው ሆነ ላይ ተቆረጠው ላይ ሆነ እንደዚህ ምናምን አድርገው ነው አሁን የሰሩብን። ገርማችሁ እኛ ከሰራ በኋላ አፈራርሰው ነው የሰሩብን ግድግዳውን። አሁን እንግዲህ መልሰ እንደገና እየተካከል ነው። አሁን ይህን ደግሞ የምናደርጋለው ቦርድ እንደዚህ አድርጌ እዚህ ጋር አስቀምጣለሁ፣ እንትኑ ላይ ይሄ ብረቱ ላይ እንደዚህ አድርጌ ልክ እንደዚህ አድርጌ አስቀምጥለታለሁኝ። ያ ማለት ቦርድ እንደዚህ ሲቀመጥ እዚህ ጋር ከዚህ በላይ ያለው ቃጫና ሰጋቱራ አድርጌ ሞላለታለሁ። ቃጫና ሰጋቱራ አድርጌ ስሞላ በጣም ሀሪፍ ይሆናል። ከዛ ይሄ ብረቱ የሚያገኘው ምንድን ነው? እዚጋ ያለችው ለስላስዋል ቦታ ብቻ ነው። ይሄ ደግሞ እርጭ ነው የማይበላውም፣ ሀሪፍ ይሆናል። ለቤቱ ምርጥ ይሆንለታል ማለት ነው። እንግዲህ ለበሩ ይመቸዋል ማለት ነው። እንደሰለታ እንደስላም እንዲሆንለት ቦርድ እንደዚህ እናስቀምጥና ልክ እንደዚህ እንደምታዩት ቃጫውና ሰጋቱራውን አድርገን እንሰራለታለን ማለት ነው። ከዛም በኋላ እንደዚህ ካደረግነው በኋላ ምን ይሆናል? ቤቱ ሀሪፍ ይሆናል። እንግዲህ ይህንን በር የምታዩት መተላለፊያ መግቢያሞች አሁን በር አንድ፣ ሁለት፣ ሶስት፣ አራት በሮች አሉ። እነዚህን አራት በሮች መጨረሻ ላይ ሰርቻቸው እንዴት እንደሚያምሩ ማሳያችሁ ይሆናል ማለት ነው አሁን ቤቱን እዩትና እንዴት እየሰራ እንደሆነ ላሳያችሁ ነው ነው። በዚሁ አጋጣሚ ለሚ ላይ የምትገኙ አሁንም አናግም በዚሁ ስራችን ሰርተላችሁ እንወጣለን። ቤቱ ደግሞ ሙሉ ዙሪያውን ይሄን ይመስላል። ሀሳብ፣ አስተያየት ካላችሁ በኮሜንት አስቀምጡልኝ። ይመቻችሁ አንድ ነገር አላችሁ ደግሞ አፍሰን የሰራ ነው። ያንን የወደቀ ቤት ወደዚህ ደረጃ ተጠናዋል ማለት ነው። በዚህ መግደሞጫ ላይ ያሉ የበር ያለው ይሄንን በፍሬም ያደረግነው እንደምታዩት በሞልድ ፍሬሞች ምናምን ያደረግናቸው አድርገን ለዚህ ማለት ነው። እንግዲህ አሁን አንዳንድ በሮች አሉ። እነዚህ በሮች የተገጠመ በር አሉ። እነዚህን በሮች ጋር ምናምን የሚለቃቀሙ ነገሮች አሉ። እነዚህ ይለቃቅመን ከዛ ወደ ቀለም ነው የምንገባው ማለት ነው። ምንም የቀረ ስራ ያለ በጣም በሚገርምና በሚያምር አሰራር የሰራ ነው። እዚ ጋ ደግሞ የልጆች ምታቤት ሴ ልጅ ምታቤት ዛይናት እንደዚህ ሻሉ አብላት ምናምን አላት በጣም ነው የሚያረው። መጨረሻ ላይ ማሳያችሁ ይሆናል። እንደዚህ ጋር ላይ ምናምን ሰርተናል። ብዙ የሚደራቀሙ ስራዎች አሉ። ማብሪያት ምናምን የሚደራረቡ ነገሮች አሉ። እሱ ምናምን ተላልፈን እንትንላለን። ከዛ መከተል የሚንታ ቤት ዲዛይነቹ አሉ። ሚንታ ቤቱም ይህን ይመስላል። ተመልከቱ። አሳያችሁ ከዛ ስለሆነ ይህ እንግዲህ የምታዩት በጣም የፈራረሰ ነበር። እንደገና አንስተና የሰራ ነው የሚገርማችሁ። ዝግ ይሄው እንደዚህ አሁን ሶስ ኮስ ወደ መሬት አንዴ ገባለህ። ይሄ እንደዚህ ዙሪያውን አነሳስተና የሰራላቸው እንደዚህ ያንን ቤት ነው ወደ ደረጃ በቃ ነው። በጣም የሚገርም ስራ ነው የሰራ ነው የሚገርማችሁ። ሰዎች እየራሱ እያለቀሱ ነበር። መጨረሻ ላይ እናደርግላቸዋለን ልጆች